ስለ ቢገር ፒክቸር ስናወራ ስለ ትልቁ ስዕል ስናወራ የምንሰራው ስራ ትልቁ ስዕል አይተን ከሆነ አንድ የተለመደ አባባል አለ። የአሜሪካ ፕሬዝደንት ማለት ነው። ሶቪየት ህብረት አስቀድማ ወደ ህዋ መንኮራኩር ልካ ነበር እና አሜሪካኖቹ እንዴት ተበለጥን ብለው በጣም ተበሳይተው ነበር፣ ኮምፒቲቲቭ ሆነው ነበር እና በዚህ ጊዜ ፕሬዝደንት የነበረው ይሄ ሙሽ ሙን ራሽራ ነው ምናም፣ ስፔስ ራሽራ የሚባለው የፉክክር ጊዜ ፕሬዝደንት የነበረው ፕሬዚዳንት ኬኔዲ ነበር እና ናሳን ለመጎብኘት ይሄዳሉ። ስለዚህ እንደምታውቁት የስፔስ ፕሮጀክት በጣም ውድ ነው እና ፕሬዚዳንቱ ማየት ያለባቸው በጣም ውድ ነገር ስለሆነ ለማሳመን ነው። ሶቪየት ህብረት እንድትበጣት ከፈለጋችሁ አሁን አካክስን፣ ሌላ ታሪክ እንድንሰራ ከፈለጋችሁ በጀት መድቡልን ነው። እሱን ለማሳየት ወደ ለማየት በጀቱን ከመፍቀድ በፊት ወደ ናሳ ይሄዳል ፕሬዚደንቱ ማለት። በሄደ ጊዜ ብዙ ነገር አይቶ ያው ትንሽ ኤክስፐንሲቭ ነው ይሄ በጀት ብሎ አስቡ ሲወጣ አንድ የጽዳት ሰራተኛ ግቢውን እያጸዳ ያገኛል። እና ፕሬዚደንት ኬኔዲ ምን እያረክ ነው አለው። ጽዳት ሰራተኛው አይ እኔ አሜሪካዊ ጨረቃ ላይ ለማውጣት አገሬን እያገዝኩ ነው አለው። እንግዲህ ሰውዬው ጽዳት ሰራተኛ ነው። ዝም ብሎ ሲያጸዳ ምናምን ትንሹ ነገር ቢያስብ በቃ ጽዳት ነው ምናምን ቢል ሊሰንፍ ይችላል። የሰው ልጅ በትንሹ ሥዕል ይልቅ በትልቁ ፒክቸር ሞቲቬትድ የመሆን ባህሪ ያለው ግራንደር ከውዝ ይፈልጋል። ከውዝ ከሌለው የሰው ልጅ ያስቸግራለሁ። መጥፎ ነገር ውስጥ የሚገባው ትክክለኛ የሆነ ትራንስፎርሜቲቭ ከውዝ ሲያጣ፣ ከውዝ የሌለው ምክንያት የሌለው ፐርፐዝ የሌለው ሰው ከመሆን ይልቅ የሰው ልጅ ከውዝ ያለው መጥፎ ሰው መሆን ይመርጣል ፐርፐዝ እንፈልጋለን ህይወታችን ላይ ስለዚህ ይሄ ሰው የምናየው ጽዳት ሰራተኛው እንግዲህ ትልቁን ነገር እያየ ነው የሚሰራው አሜሪካውያን ሄዶ በመንኮራኩር ጨረቃ ላይ እንዲያርፉ እያገዘ ነው ጽዳት ከሌለ ሳተላይት ከቆሸሸ ሰፈር ግቢ ከቆሸሸ አይሳካም ብሎ ነው የሚያስበው እንግዲህ በጣም ትልቁን ፒክቸር እያየ ስለሆነ በስራው ላይ ትጋት ፕሬዚደንት ኬኔዲ በጣም ገርሞት ይሄ መስሪያ ቤት ከጽዳት ሰራተኛ ጀምሮ እስከ ላይ ድረስ አንድ ዓላማን የተጋራ መስሪያ ቤት ነው ብሎ በጀት እንዲፈቀድ ምክንያት ሆኗል። የኢንተርናል ኮሚኒኬሽን ፓወርም ማሳያ ተደርጎ በብዙ እንትን ይወሰዳል።